ሰላም ጤና ይስጥልኝ። ውድ ቻናል የቤተሰቦች ጽናት ክፍል 59 ጽናት እና ኪራ በጭቅጭቅ ላይ ናቸው። አሁንም ሙሩ ደግሞ የናሆም እናት ስለምትመጣ ልትተዋወቃት ትቀበለኝ ይሆን ብላ በፍራቻ ውስጥ ነው ያለችው። የምትይዘው የምትጨብጠው አታለች። ሰኒ በበኩሏ ስልክ ተደውሎላት ካወራች በኋላ እባክሽ ተይኝ ለእህትም እንዳትነግሪያት ይህን ነገር እያለች ነበረ። ከዛም በጭንቀት ተውጣ እያለቃቀሰች ነበረ። ጽናትም ምን ሆነች ነው ብትላት እንኳን ልትነግራት አልቻለችም። ነገሩን አድበስብሰዋለች። ላይክ ሰብስክራይብ በማድረግ ቻናሉን ተቀላቀሉን። ኑሩ ሰላም ቤት ንሉ። እግዚአብሔር ያክብርልኝ። እንደ አደባባይ ሶስት ጊዜ ካልዞርኩ አልጸድቅም። አይጸናም፣ ማልሽ እኮ ልጄ። መሩ ይባላል፣ አለም ይባላል ወይ ነው የኔ ልጅ? ትቆያለሽ፣ ልሄድ እንዴ? አፌ ቁርጥ ይበልልሽ ናሆሚ። ስትይ እንዴት ነው አፍሽ ላይ የሚጣፍጠው። ሂጂ አንኳኩተሽ ሰላም በይው። ሲጀመር ለምን እንደሆነ አላውቅም። ካልተናገርኩ ሲከፋሽ አይደል? ቀን እንሂድ። ለምን ቆምክ? እንደውም ይጄኔ ብቻዬን ነው የሚሄደው። ምን ማለት? ለምን ብዬሽ ነው። በቤት ሰራተኛ። ምን ነው የቤት ሰራተኛ? አዎ። ምን ነው በሙሉ ስም እየስጠራሽ ደበረሽ? ለምንድን ነው የሚደብረኝ? ስራ አይደል? አላፍርበትም። አላፍርበት ናውሚ የቀረ ነገር አለ እንዴ? ይሄ ልጅ አንድ ቀን አዙሮ ቦ ውስጥ ነው የሚከተሽ። ኪራና ጽናት ግን መቼ ነው በፍቅር ሲሳሳቁ የምናያቸው? ሁሌ ጠብቁ። ምሩዬ ዝም ብለሽ ነው አንቺ እኮ የምትጨናነቂው። የሠራሽው ቆንጆ ግንማ፣ በአንቺ እያየሁ ነው። ግን እኮ ቆየች፣ ምን ሆነ? ይሁን አንቺ ትስቂያለሽ። አንቺም እኮ እነ እትዬ ሲመጡ ጉድሽ ነው የሚፈለው። እኔ እኮ ሠራተኛ ነኝ፣ እንደዛ ማለት ፈልጌ ወይም ላስነጋርሽ፣ ልብሽን ስሚሽን እሺ። ግን አባቴ ጽናት አሁን ልቆጣሽ ነው። አይደለም እንዳንቺነት የሚወድሽ የሰውን ስሜት በቀላሉ የሚረዳ አባት እያለሽ ቀርቶ የራሳቸውን ስሜት ብቻ የሚያዳምጡ ቤተሰብ ያለው እንኳን እኮ ለፍቅር ስንት መስዋዕትነት ይከፍላሉ። አይደለም እንዴ? ግራ ስለገባሽ ነው አሁን እየመከርኩሽ ያለሁት እና አሁን እና ተቆየች እኮ በደህና ነው ይሄ እናቴ ፈረንጅናት ምናምን ያድርጉትን ነገር ምንም ችግር የለውም። ኪራና ጽናት በመንገድ ወደ እናቷ ጋር እየሄዱ መንገድ ላይ ተጣሉ። ጽናት ይሄውና የነክቤ ቤት ስትለው ህጅና እንኳ አላት። ከዛም መጨቃጨቅ ጀምሮ ሰኔ ስልክ ተደውሎላት እየተጨቃጨቀች ነበረ። ሄሎ አለች። አንድ ሴትዮ ለምን ከህይወታችን አትወጭም? ተይን በቃ። ለምን እህቴ በሰላም ኖሮች ነው አለ ስላል፣ ሞትን ነው የምታሰቃይን? አለች። አረ በፈጠረች፣ ትልቅ ሰው አይደለም? ለምን ነው ለምን አታይንም? እያለች በስልክ ስታወራ ነበር። ትሰሚኛለች? እህቴ ጋር ደውለሽ አንድ ነገር ብትያት ኢትዮጵያ ውስጥ መሆኔን እንዳትረሺ ብላ ስልኩን ዘጋችው እና በንዴት እያለቀሰች ነበረ። ሁላችሁም ቆሻሻዎች ናቸው እያለች ቆይ ለምን ተለወጠች ነው አይደል? እንዲሚያረ አምላኪ ሆይ እባክ ህቴን ጠብቃት። ድጋሚ ስልክ ተደወለ። ጽናት ነበረች። ሄሎ አለች። ሂጅና እንኳ ግና ሰላም በየው አለ እና በንዴት ተናዶ ኪራያ እና እንኳ ሰላም ታዲያ ስም ለምንድን የኔ ብቻዬ ነው የምሄደው? አለ ደርሰናል እኮ ደርሰናል እኮ እና እዚህ ጋር ማን ነው የክድ? ንግስት ለምን ተናደድክ? ስለ እኔ ኪራያኑን የምቀናው ለምን ብዬ ነው በቤት ሰራተኛ የምቀናው አለ። የቤት ሰራተኛ አለች። ምነው? ነው በእውነተኛ ስም ስጠራ ደበረሽ? ለምን ይደብረኛል? ስራ እኮ ነው አለች እና እየተጨቃጨቁ ነበር። አንዳንዴ እንደ ህፃን ያደርገልሃል። በቃ አሁን ሂጂ እና ስራ ግዣት ልጅቷን። እኔ አይደለም እኮ የቆንኩ የራስሽ ጉዳይ ተባብለው እየተጨቃጨቁ ነበር። ይሄ ልጅ በቃ ለየለት አለ። ኑር ቤት እያጸዳች ነበረ! አማቷ ስለምትመጣ የእናቴ እናት በጣም ተጨናንቃለች። ምግብ ሰርታ ቤት አጽድታ ጉድጉድ እያለች ነበረ እንደዚህ ታታሪና ባለሙያ ሴት ታዲያ ከየት ነው የምታገኘው? አለ የቀረ ነገር አለው? አለች። አዎ አንድ ነገር የቀረ አለ። ምን ስትለው ሚስቴ ማረፍ አለባት ብሎ አስቀመጣት። ከዛም አስነቀጥከኝ እኮ አለች። የእኔ እናት ስለምታከብርኝ አመሰግናለሁ፣ ቤተሰቦችንም ስለምትወጂ በጣም ነው የማመሰግነው። አለች። እንጂ ምን ማለት ነው? አንተን እነሱ ቢያሳድጉ ነው የታገኘ ነበር? አለች። ይሁልን እኔ እንዲህ እንዲሰማኝ ያደረገው አንተ ነህ። ሴት ልጅ እንክብካቤ ታገኘች። አንቺ እኮ ለወዳጅስ ብቻ ሳይሆን ለሚጠላሽ ሁሉ ጥሩ ሰው ነሽ አለ። እነ ኪራ አለም እስካሁን ድረስ ለምን አይደርስም እንዴ አለ። እየት መንገድ ላይ እየተጨቃጨቁ ይሆናል። እኔ እኮ ስራ እንድትነያግሽ ብያት ነበር እንድትመጣ ብዬ አለች። ኑር ኦ፣ አምላኬ አለች። በር ተንኳክቶ ነሱ ይሆናሉ ብሎ ናት ብድግ ሲል ጽናትም ገባችና ልብሷን ቀይራ ልትረዳት ነበረ። ምን እያረግሽ ነው አለ። ልቀይርና ስራ እንዳግዝሽ አለች። ኧረ ምንም ስራ የለ እንድትመጪ ብዬ ነው እኔ እንደዚ ያልኩ። ሁሉንም ጨርሻለሁ። አሁን የናሆሜን እናት ብቻ ነው የመጥ። እንደፈራሽ ይገባኛል አለ ጽነት ግን አንቺን አይቶ የማይወድሽ ሰው የለም አለቻት። አትጨነቄ። ልቤ ትር ትር ይላል አለች። የናሆሜን እናት አይታሽ ገና ተማየቷን የምትወድሽ አለች። ቸር ተመኝ ቸር እንዲገጥመ አይደለም የሚባለው አትፍሬ። አረ ወንዶቹ የት ሄደች እንዳይሉ ነን ሄድ፣ አለች። አይ ያንቺስ እሺ የኔ እንኳን በዛው በቀራችልኝ ይላል ቢል ደስ ይለዋል፣ አለች። ናሆም እኮ ብሏል። መንገድ ላይን ጊዜ የተጨቃጨቁ ነበረ የተጨቃጨቅ ነበረ፣ አለች። ጭቅጭቃችን እኮ ዓለም አቀፍ ሆኗል፣ አለች። እንታይ ዘወጡ የሰራውት እንድቀምሽል ላይ ነይ እኔም ብለው እዚህ ለመድረስ አንድ ክፍለ ዘመን ነው የፈጀባቸው። ሴቶች እኮ ብዙ ጊዜ ነው የሚፈጅባቸው ለመውጣት ሲሉ። መቼም ሜካፕ አትቀባ ጽናት፣ እሷ በራሷ በጸባዋ ነው የምትወጣው አለ ናቴ። እንደ ባልዚን ለመቀባት እኮ ራሱ አንድ ሰዓት ይፈጅባቸዋል አለ። እዚያውን የናቴ ናት ደወለች ምን ገጠመሽ? አቶ ጎቱማ ሞቱ፣ አለ ናት። መቼ? አይ ሲያሳዝን፣ እና ምትመጭማ። ለነገሩ እንዴት ትመጫለሽ? አለ ና ሀሜ። በቃ እሽማዬ፣ አለ በቃ እኔ እመጣለሁ፣ ቀብር ነገ፣ አለ እሽማ ብሎ ቻው አላት። ራሽን ጠብቄ ብሎ እናቱን ተሰናብቶ ዘጋ። ኪራ፣ ምን ነው ችግር? አለ እንዴ፣ አለ አቶ ጎቱማ ታቃቸው አረፉ እኮ። ነው ምትለኝ? አለ እኔ እንጃ፣ ምንም አልመጡልኝማ ይሄ ሱቅ ስትላክ እንደዚህ ጎንህም የሚሉት አይደለም አለ እናት፣ እየቀለደ ተሳሳቁና። ወይኔ አለ እሳቸው ናቸው አለ እሳቸውን ማማያቃለ? እንዴ አለ ኬራ። ወይ ነፍሳቸው ነው። አዎ በእናት በዚህ ዕድሜ እሳቸው አረፉ። በዚህ ዕድሜያቸው ጠበቃ እየሰሩ አለ። ታዲያ እሳቸው ልጆች ያላቸው አይደል እንዴ አለ መኖርማ ነበራቸው ስድስት ለዛውም አለ ግን እናታቸው ስትሞት እናታቸው ስትሞት የእናታቸውን ንብረት ለስድስት ተካፍለው እናት አባታቸው ምንም ንብረት ሳይቀራቸው የሰው ቤት እየሰሩ አሁን፣ ሰው ሞቱ ያለቅሱ ይሆናል አለ። ምን እንደሚሉ ታውቃለህ? እንደኔ ስድስት ከመውለድ የመንገድ ላይ ውሻ ማሳደግ ይሻላል ይሉ ነበር። በጣም ተስፋ ቆርጦባቸዋል አለ። እንዲህ አስብ፣ ለምን አይቆርጡ? አንተ ልጅ ወልደህ እንዳልወለደ መሆን ወዲያው። ናቴ እስቲ ሴቶቹ የት ሄዱ? አለ እንጃ እያወሩ ይሆናል አለ። እንደዛ ለፍታ ለፍታው ምን ትለኛለች? አለ ሷ ትረዳለች። ለቅሶ አይደለም በጣም ነው ነበር ያደከም። እንቅልፍ እንኳን አልተኛችም ማለት ሂድ ጥራት አለው አለ። ቆይተን ሻውሩና ካልመጡ እንጠራቸዋለን አለ። ጽናት እና ኑሩን ፍችን ውስጥ ቆመው፣ ዝም ብለሽ ነው የምትጨነቂው እኮ ኑርዬ አለች። አፏን ወርቅ ያድርገው በያዝ እንድትታነቅ ነው አለች ኑር። ጽናት ግን እኮ ቆየች፣ ምን ሆነ ይሆን? አንቺ አማትሽን አንቺ ነው የምትያት አለች። አንቱ በይ እንጂ አንቱ፣ አንቺ አለች ኑር። አንቺም እኮ አንቺ ትስቂያለሽ አይደል? አንቺም እኮ እነትዬ ሲመጡ እንደዛ ነው የምትሆኝው አለ። እኔ እኮ ሰራተኛ ነኝ አለች። ውይ ይቅርታ ጽዬ ፅ እኔ አስከፋሽ እንዴ? አለች። እረ፣ በፍጹም ይልቅ ሳሎን እንሄድ። ማሚ ኳን ብትመጣ ዛሆነ ነቀ ጽህዬ እባክሽ ፍቅርና ትግፊ የመጨረሻሽ እንዳይሆን አለች። ልብሽን ስሚ እኔ ምንም ነገር አልለሽም፣ ግን አባቴ አለች። አሁን ልቆጣሽ ነው አንቺ የሚረዳሽ አባት ያለሽ ሌላ ሰው ሌላ ሰዎች ግን የማይረዱ ቤተሰቦች አሉ እኮ። ሰንሽ ግን ራሽን እየወቀሽ እንዳትኖሪ ካሁኑ አስቢበት፣ እያለሽ ስትመክራት ነበር። ግራ ስለገባሽ ነው እየመከርኩሽ ነው ያለሽ። የምነግርሽ አንቺ ትልቅ ስህተት የሰራሽው ለኪራ አባት እውነቱን አለመናገርሽ ነው አለቻት። በቃ ሳሎን እንሄድ አሉ። እሺ ማስታወቂያን እናወጣ ስንል መጣችሁ አለ። እናትህ ቆዩ እኮ አለች። ኑር እናቴ ፈረንጅ ናት እንዳላልኩሽ እንዳምዘሽ እንዳይሆን አለ ሙዲ። ዘህና አለች። እናቴ እኮ ቤራ አለምዬ አትመጣም። ኑርዬ እየቀለደ ነው እሱ አላል። ለምን አለች። የጎረቤት ለቅሶ ስላለ ነው ወይ ነፍሲ ማር። በቃ ነገ አብረን እንሄዳለን፣ በዛው ትታወቂያታለሽ። እር እንዴ እኔ አልሄድም አለች ዓይን አውጣነት ነው የሚሆንብኝ። ባይሆን ተተዋወኳቸው በኋላ አለች። አረ ችግር የለም እናቴ ቀለል ያለች ናት አለ ናትም። አይ ናሆሜ ይቅርባት ተዋውቋቸው ቢሆን ኑሮ ምንም ማለት አሉ። የሩቅ ሰው ነው፣ በዛ ላይ የሞተው ዘመድ አይደለም። አ እችም ተደረበች። አንድ አይነት ናቸው እኮ አለ። እሽ በቃ ምግብ አቅርቡልን። አረን ያቀርባለሁ አለች። ቆይ እኔም ላግዝሽ ብለው ምግብ ሊያቀርቡ ወደ ኪችን ሄዱ። ኑሮ ግን አለምዬ ስለቀረ ይደብሯታል። አለም የማየት ልታገኛት ጓጉታ ነበረ በቃ ኑሮን ፈታ እናድርጋት እናንተ ሰብሰብ ብለን እዚህ እንደር አለ የት እዚህ ተፅናት ጋር አንድ ሶፋ ላይ አለ ቆጣ ኑሮ ግን በእናንተ አለምዬ ስለቀረ ደብሯታል አለ ኪራም ግን ሰብሰብ እንበልና እዚህ አንድ ላይ እንደር አለ ናቲ ተፅናት ጋር እዚህ ላድር አለ እንደምን ችግር አለው አለ ከዛ በቃ ተሮብል ጠራው አለ ጽናት የተታደር ሶፋ ላይ አራት ነጥብ አለ። እንደውም ሰረዝ አይመችህም፣ መሰረዝ አይመቸኝም ከድሮ ዝም በልባክህ፣ ተባባሉ ናቴና ኬራ። ከዛ እየተሳሳቁ ነበረ እየጠጡ። ጽናትም ሞቅ ብሏት ነበረ ጋሻው፣ ጋሻው ስትል እያው መጣልሽ አላለኝም እያለች ምናምን እየተሳሳቁ ነበረ። አንቺ ስትሰክሪ ፍቅር አይደለሽ እንዴ አለ ኬራ። ሁሌም ለስክራት እንደ አለች ተው እንጂ፣ ሁሌም መፈለጉ ነው የሚብስብህ አለች። ሲጀመርም እንዴት ፍቅር አዋቂ እንደሆንኩ አንተም ታውቃለህ አለችው። አዎ አለና እንደውም የፍቅር ሰው ብለንሻል አለ ናቴ። ለምን ጨዋታ አንጫወትም አለች። ምን አይነት ቁጣ ይጠይቅሻል አለ። ተመሳሳይ ቁጥር ስለሆነ ጽናቱ ብንነገልት ነግረው ነበረ በስካር መንፈስ ከዛም ወደ ቤት ተያይዘው ሲሄዱ ኑር ተኛች። ናቲም እስቲ የምታውቂው ነገር አለ እንዲቆይ ምንድን ነው የደበቃችሁት እያለ ኑሩን እየጠየቃት ነበር። ኑሩም ደክሞኛል አለች። እስከ መቼ ነው የምትደብቁት ግን አለ። ኪራና ጽናትም እቤ ከደረሱ በኋላ አንቺ ማመታመምሽን ስታውቂ ለምን ጠጣሽ አላት። ከዛም ሄጅተኝ በቃ እራት በላለ ስትለው በልተናልን የመጣ ነው አለ። ከፈለግከኝ ጥራኝ በቃ አለች። እጅና ረፊ አላት። ከዛ ጁስት ልቤን አለች። ጁስ ትጠጫለሽ እንዴ አላት። የፓፓየ ጁስ ልብሽ እንዲ ያቀዘቅዘው ሲላት አይ አልፈልግም ማሊፈጨው አላት። ከዛ በቃ ውጭ እዚህ ቅርብ እንግዛና ትጠጫለሽ አላት። እሽ በቃ አለችና ሲወጡ የሆነ ነገር ብለው ስትወጣ በቃ አንድ ቀን ይሄ እልህሽ ትቦስጥ ነው የሚከትሽ አለ። ናሆሜ ኑርን እያሻት ነበረ። ወገቤን አንዴ እያሉ እየተቀላለዱ ነበር። ወዲያው በር ተንኳኳ። ማነው አለ ሰን ይመጣሉ ላይ ነበር እሷ ትሆናለች ሲል ግቡ አሉ። ከዛም ስትገባ እናታቸው ነበረች ደንግጣ ኑር እጇን ወደዛና ወደዚህ ወደዚህ ታደረጋለች። ናቲም እቅፍ አደረጋት እናቱን ከዛ እንዲህ እንዳደባባይ ሶስት ጊዜ አይጸድቅም አልሽ እኮ ልጄ አለቻት። እጇን እያርገበገበ ወደዛ ነው ወደ በድንጋጤ ነይ ቁጭ በይ ቁጭ በይ ያለናት። ከዛ ኑር እባላለሁ፣ አለች እኔ ዓለም እባላለሁ። የናሆሜ የኔ ልጅ ትቆያለሽ እንዴ? አለቻት። ልሄድ እንዴ? አለች። እንዴ ወዴት ትሄጃለሽ? ከና ከመምጣትሽ፣ አለቻት። ደኔ ሄጃለልኩሽም እኮ ቁጭ በይ ነው ያልኩሽ። አይዞሽ ልጄ እኔ እንደናትሽ እዩኝ አስፈላጊ ከሆነ ይህን ድርዬ እናባርረዋለን አለች። የናቲና ጣል ናሆሜ ስትላት አፍሽ ቁርጥ ይበልልል ናሆሜ ስቲ እንዴት ትጣፍጣላፍሽ አለች። አላልኩሽም እናቴ፣ አንቺ ስታይን ኢንትረሳኛለች። አላልኩሽም ኮኮስ ከማንኛው ቆንጆ ዛፍ ነው የተቆረጥሽው አለች። ተዋሳና ተዋዛ ዛፍ ነው የቆረጥኳት አለ። ከዛ እየተቀላለዱ ነበር እኔ እናትን እኮ እያለች እየቀለደች እናቱ፣ በመሀል እየተቀላለዱ እያሉ መቼ ነው እኔ ግን የልጅ ልጆችን ቁጥር የሚጨርሰው አለች። እንዴ እኔ እኮ ገና ልጅ ነኝ አለ አለ እናንተ የአሁኑ ዘመን ልጆች ልጅ ውለዱ ሲባል እንደምትፈሩ ፈጣሪያችሁን ብትፈሩ ጥሩ ነበረ፣ አለች ታዲች ወርቅ የመሰለ ምራት አምጥቼልሽ ሲላት፣ ወርቅ ልግዛላት ወይስ አልማዝ አለ። እሱን አንቺ ምረጪ አለት ተጫወቱ አለች። ኑር በቃ እኔ ላቀራረብ ስል እኔም ላግዝሽ የሴት እንግዳ ያህናለው አለች። ኑሩ በቃ እኔ ላቀርብ ብላ ብድግ ብላ ሄደች። ኑር እና ማዬ አለ። ቆንጅዬ ልጅ ናት አለችው። ትችልበት አለ ብላ ሳም አደረጋት። ከዛም ኑሩም ደውላ ሰንዬ የናሁሜ ናት መጣች አለች እና እያወራች ነበር ቤት አላጸዳው ምግብ አልሰራው አሁን ገና አላቀርብ ነው እያለች እያወረች በጣም ጨንቆኛል፣ አለች ኑር ተመደና አንታውጣኝ ብላ ኑር በጭንቀት እያዘጋጀች ነበረች። የናሆሜ እናቱም እያወሩ ነበረ። ከሳለን ቆጭ ወይ የት ሄደች አለች። በጠዋት እኮ ቁርስ እየሰራች ነው አለ እጣውም ተስማምቷታል አለች። ማለት ሲላት ይው ቀውም ድምጽ እኳ ይሰማ እያሉ ከሳለን ቁጭ ብሎ እያወሩ ነበረ። እንደው ከየት አፈስካት ነው አለ ልጁ። ለዱ አለች። እንዴ አረኛ ገናነን እኮ ገና ልጆች ነን፣ ቀስ ብለን ይደርሳል አለ ናሁም። ናሁሜ ዳቦ ግዛ ብላ ሮጣ ስትመጣ ከእናቱ ጋር ቁጭ ብሎ ነበረ። ከዛም ተነስተሻል እንዴ አለች። ደነገጠች ኑሩም በጣም ደነገጠች እና፣ እሺ ገዝቼ ልምጣ አለ። ከዛም ናይ ቁጭ በይ ብላ እናትየዋ ጎን ተቀመጡ። እንደዚህ ለምንድነው ነው የምትፈሬው? ናይ ቆይ አለቻት። ሰኔ በተኛችበት በር ተንኳኳ። ከዛም ብድግ ብላ በር ልትከብት ስትሄድ ጽናት ነበረች። ምን ሆነሽ ነው ሰኔ አለቻት። አስቆንኩሽ? አለቻት። አይ ትንሽ ነው አለች። ደናነሽ? አለቻት ደህና ነኝ ራሴን አለቻት። ስልክ አታነሽም ራሽ ቤትም አትመጭም አለቻት። ስደውልልሽም ውልልሽም ራሴን የራሴን አማኘኩ ነው። አንቺ እኮ ስንት ስራና ችግር እያለችበት ደግሞ እኔ ላልፋሽ እንዲህ አለች። ምን ማለት ነው ለእኔ ጉዳይ ብቻ እንዴ ራስ ወዳድ ነው? ኧረ እንደዛ አላልኩም። እኔ ራስ ምታት የተለመደ ነው ከሶስት ቀን በኋላ ይለቀኛል አለች። በጣም ነው ያዘንኩብሽ። እኔ እኮ ሰውን ስቀርብ ግልጽ ባለ ማንነቴ ነው አለች። እኔ እኮ እንዳትጨነቂ ብዬ ነው አለች። ታነጋገርሽ እንደተረዳው ከሆነ ራስ ምታቱ ዝም ብሎ አልመጣብሽም አለች። አው ልክነሽ ልል ብሎ ነው የመጣው አለች። ግን ደህና ነኝ እኮ አለች። ምንድን ነው የተፈጠረው አለች። ግን እንደዚህ ያደረገሽ ነገር ምንድን ነው? በቃ ወይ እንውጣ ውጪ አለቻት ከዛም አይ ስትላት እንደዚህ ስር አድርጎ ያስቀመጠች ነገር ምንድን ነው ንገሪኝ፣ አለ ጽናት። ከዛም አይ በቃ ብንወጣ ይሻላል ወደ ውጭ፣ አለ ጽናትም። የሆነ ነገ የተፈጠረ ነገር አለ፣ በደንዋም አይደለም አለች። ኪራም ከውጭ መጥቶ የት ሄዳ ነው ደግሞ ጽናት ቤቱ ጭር ያለው፣ አለ። ወዲያው ስልኩን አንሳ፣ ሄሎ የት ሄደሽ ነው አለት። እና ሳትን እንደኔ ሳትነግሬ ነው አለ ሰኒጋ ደሞ እንደመጣ ነግረሽ ያለው አይደል እንዴ አላት። ኦ አረ ችግር የለውም። ለምት መጫለሽ መጀመሪያ ለምን ከሽ ለምት ወይ ጽናት አለቃሽ አለቃ እንድሆን ትፈልጊያለሽ? ፍቅረኛ ሲሆን አለቃ ተያለሽ፣ አለቃ ሲሆን ፍቅረኛ ታያለሽ። እቺ ልጅ ታሳብደኝ ነው እንዴ እያለ እያሰበ ነበር ኪራም። ከሳሉን ቁጭ ብሎ ወይ ጽናት ጭራሽ ብቻዬን ታስርኛለሽ አደል አይደል እያለ ና ናሆም መጣ። እንዳትክደኝ ብቻን እያወራህ ነበረ፣ አለ አሹፋ። አንተ ምን አለብህ አለ ኬራም። ወይ ዘንድሮ ደሞ ሱም ጀመርክ እንዴ አለ መገላለጡና። ኬራ ግን ራስክን አስተውሏል፣ በጣም ብሱጭ ጭ ሆነሃል፣ አለው። ምን አድርግ ነው የምትለኝ? እኔ ግን ጽናስ እንደዚህ ሆነችበትን አንድ ምክንያት አውቃለሁ። እሱ እርግጠኛ አይደለሁም፣ ግን ትናንትና የሆነ ነገር ልታወራስተ ኑሮ አስቆመቻት፣ አለው ኑሩም ታውቃለች ማለት ነው እንደዛ ከሆነ? አዎ አለች ኑሮ፣ ግን ልትነግረኝ ፈቃደኛ አይደለችም አለ። እኔም ማን እንደማፋጠጥ አውቃለሁ፣ ወይም ታልሆነ ኑሮ ልጠይቃት እንዴ? ደህና የሰመረልህን ፍቅር እንዳታበላሸው አለ። እኔ ምን አውቃለሁ አለ፣ ስለሱ ነገር ሳነሳበት ቁጣናና መኝታ ነው። ናሆም እና ኪራ እየተጫወቱ ነበረ። ወዲያው ጽናት እና ሰኒ መጡ። ናሆምም ይኸው መጡ፣ ተለጥፋ እንዲህ በር ላይ ይሰማኝ ነበረ። ምንድነው የሰማ? ምጣድ ነው ምጣድ አላት እና አረርቦናል፣ እራበኝ አለ። በቃ አምስት ደቂቃ በቃ ላሞቅ ብላ ተነስታ ሄደች። ጽናትም ሁሜናትና ኑሩም ቤት ውስጥ ቁጭ ብሎ የእኔ ልጅ እንደሆነ እቤታ የመቀመጥ አይወድ ረ ናሆሜ፣ ዛሬ ነው አሁን የወጣው አለ። አዲስ ፍቅር አለች። ከዛም በኋላ እናትየዋ ደግሞ የናሆም እናት፣ እኔን ለማክበር ስት በጣም ተጨነቅሽ፣ አንድ አንቱ አንድ አንቺ ስትይኝ አለች። ለምዶብኝ እኮ ነው አለች። አስተካክላለሁ ስትል፣ እንደዛ ማለት ያደለም በፈለግሽ ጥሪኝ አለች እናትየውን ናሆሜ ቀልድ ያበዛል ደግሞ እንደዛም ስልሽ፣ ቁም ነገረኛም ነው። ካሳደገችው እናት ባላውቀውም ተጫዋች ነው አለች። ግን ለምን ቤታችሁ ሞቅ እንዲል አንድ ድክ ድክ የምትል ልጅ አትወልዱም አለች። አሁኑኑ አለች። ኑር ግራ ተገብታ ምን ችግር አለው እኔ ስድስት በሬ ጥዬ ነው ምሰር እማ ደግስልሽ ሰርጉን አለቻት። አይ አሁን እኮ ገና ነው ብዬ ነው ቤተሰቦቼም እዚህ የሉም፣ አውቃለሁ እያሉ እኔ ልሄድ ብላ ተሰናብታት ቆይ ልሸኝሽ አለቻትና ወጣች። ላይኩን አብረን እናየው ይሆናል። ላይክ ሰብስክራይብ በማድረግ አበረታቱን።